መስቀል በጥንተ ተፈጥሮ አለ። መቼ ለመላእክት የመስቀል ምልክት ተሰጥቷቸዋል? ይሄ መስቀል ማለት ምን ማለት ነው? ሁልጊዜ ጠላታችን ዲያብሎስ መጥፊያውን ነው የሚያዘጋጀው። ወገብረ ሰላም በደመ መስቀሉ፣ መስቀል ላይ ባፈሰሰው ደሙ ሰላምን አደረገ። እስኪ በሉ መስቀል ላይ በሉ ባፈሰሰው ደሙ ሰላምን አደረገ። ይህን ቃል የተናገረው ሐዋርያው ቅዱስ ጳውሎስ በቆላሲስ መልእክቱ ምዕራፍ አንድ ቁጥር አስራ ዘጠኝ ላይ የተናገረው ኃይለ ቃል ነው። አርያው ቅዱስ ጳውሎስ ስለ መስቀሉ ተናገረ። ዛሬ የምናከብረው በዓል መስቀሉ ከተቀበረበት ከአፈር ከተደረገበት ተቆፍሮ ለማግኘት ቁፋሮ የተጀመረበትን ዕለት ነው የምናከብረው መስከረም 17 ክርስቶስ የተሰቀለበትን መስቀል አይሁድ ስለቀበሩት ዛሬ ቁፋሮ የተጀመረበትን ዕለት ነው የምናከብረው። ታዲያ ወደ ዕለቱ በዓል ከመሄዳችን በፊት መስቀል ማለት ምን ማለት ነው? መስቀል ማለት የተመሳቀለ ማለት ነው። መስቀል ማለት ምን ማለት ነው? ነገረኛ የተመሳቀለ ማለት ነው። ታዲያ እንዲህ ካልን የመስቀልን ትርጉም መስቀል በጥንተ ተፈጥሮ ምን ይመስላል? መስቀል በጥንተ ተፈጥሮ አለ። መቼ የነበረ ነው? በጥንተ ተፈጥሮ። ጥንተ ተፈጥሮ ማለት ዓለም ሲፈጠር ማን ተፈጥሮ አለ? አብሮ መስቀል ተፈጥሯል። እንዴት ካላችሁኝ የሰው ልጅን እግዚአብሔር አምላካችን በመንፈስ ቅዱስ አክብሮ በነፍስ ያው አድርጎ ሲፈጥረው በመስቀል ምልክት ነው የፈጠረው። በምን ምልክት ነው የፈጠረው? እስኪ እጃችሁ ዘርጉ፣ ሁላችሁም ዘርጉ፣ እንደዚህ ዘርጉ። አልተመቻችሁም? እስኪ እኔን እያያችሁ ምን መስላለች? ሲዘረጋ መልክል እንዳትናገሩ። ጨለማ ተጨምረበት ተዋረለሁ እጅ ሲዘረጋ ምን ይመስላል? መስቀል። ይሄ ማለት ጌታችን መላእክታችን ኢየሱስ ክርስቶስ እግዚአብሔር አምላካችን ሰውን ሲፈጥረው አብሮ ምን ተፈጥሯል ማለት ነው። መስቀል ተፈጥሮ አለ። የመስቀል ምልክት አለ በጥንተ ተፈጥሮ። ከዛን ደግሞ በጥንተ ተፈጥሮ ለተፈጠሩ ለመላእክት የምን ምልክት ሰጣቸው? የመስቀል ምልክት ሰጣቸው። የምን ምልክት? የመስቀል ምልክት ሰጣቸው። ለዚህ እኮ ነው ቅዱስ ዳዊት ሲናገር መዝሙረ ዳዊት መዝሙር 59 ቁጥር አራት ላይ ዋሃብ ኮሙ ትዕምርተ ለእለይፈርሁከ ለሚፈሩ ምልክትን ሰጥታቸው፣ ከመያም ስቱ እምገጸ ቅስት ከቀስት ፊት ያመልጡ ዘንድ፣ ወይድሃኑ ፍቁራኒከ ወዳጆችም ይድኑ ዘንድ። ለሚፈሩ ምንን ሰጥታቸው ምልክትን ሰጣቸው። ይሄ ምልክት የተባለው መስቀል ነው። የመስቀል ምልክት በጥንተ ተፈጥሮ በሰው ዘንድ ነበረም ለመላእክትም። መላእክት ሰውን እንዲያድኑ ሰውን እንዲረዱ የምን ምልክት ሰጣቸው? የመስቀል ምልክት ሰጣቸው እግዚአብሔር። ቤተሰቦች ለዚህ እኮ ነው ራእየ ዮሐንስ ላይ ዮሐንስ ያይ ምን አለ? መላም ቅዱስ ሚካኤልና መላእክቱ ከዘንዶ ጋር ምናሉ ተዋጉ። ዘንዶው ምንያላቸውም አልቻላቸውም። ዘንዶውን ቅዱሳን መላእክት ድል የነሱበት ያ የመስቀል ምልክት ነው። የምን ምልክት ነው? የመስቀል ምልክት ነው። ለሚፈሩ የመስቀል ምልክት ሰጣች ከዲያብሎስ ፈላጻ ዲያብሎስ ከሚወረውረው የኀጢአት ጦር ይደኖዝበት ዘንድ የመስቀልን ምልክት ሰጣቸው፣ አለ ቅዱስ ዳዊት። ስለዚህ ለመላእክት የመስቀል ምልክት ተሰጥቷቸዋል። ይሄ በጥንተ ተፈጥሮ ያለው ነው። ስለመስቀል ሁለተኛው፣ መስቀል በብሉይ ኪዳን። መስቀል በብሉይ ኪዳን የወንበዴ መቀጫ ነው። የምን መቀጫ ነው? የምትናገሩ ዝም በሉ፣ ለጥቂት ደቂቃ። የምን መቀጫ ነው? የወንበዴ መቀጫ ነው። ወንበዴ የሚባለው ቺስ የሚያወልቅ ገንዘብ የሚዘርፍ ሌባ ማለት ነው። ወንበዴ የሚቀጣው ኪዳን በመስቀል ላይ ነው። የቅዱስ ማቴዎስ ወንጌል ምዕራፍ 27 ስታነቡ ክርስቶስ ሲሰቀል በክርስቶስ በቀኝ በኩል ታታዊ ዘየማም የተባለ ጥጦስ ተሰቀለ በብራ በኩል ደግሞ ፈያታዊ ዘፀጋም የተባለ ዳክርስ ተሰቀለ። ለምን መስቀል በቡሉ ኪዳን የወንበዴ መቀጫ ስለሆነየምንጫየምን መቀጫ የወንበዴ መቀጫ ስለሆነ ክርስቶስም ከወንበዴ ጋር ተቆጠረኛል። ከጻርቃን ጋር ሊደምረ ሶስተኛውና የመጨረሻው በሐዲስ ኪዳን በሐዲስ ተፈጥሮ መስቀል ምንድነው የሰጠው ጥቅም? ምልክቱ ነግሬያቸዋለሁ። በብሉይ ኪዳን ደግሞ የወንበዴ መቀጫ መቅጫ እንደሆነ ነግሬያቸዋለሁ። በሐዲስ ኪዳን በሐዲስ ተፈጥሮ በሐዲስ ኪዳን ወይን ማን ነው መስቀል የሰጠው ጥቅም ክርስቶስ በጥንተ ተፈጥሮ ሰው በመስቀል ምልክት ሆኖ ተፈጥሯል። ለመላእክት የሰጣቸው ያ መስቀል ሲቀጥል፣ በብሉይ ኪዳን ደግሞ ወንበዴዎች የተሰቀሉበት መስቀል በአዲስ ኪዳን። አዲስ ኪዳን ማለት አሁን ያለንበት ዘመን ማለት ነው። አዲስ ኪዳን ማለት ዓመተ ምሕረት፣ ዓለም ከተፈጠረ ስንት ሆነ? አሁን ሰባት ሺህ አምስት መቶ አስራ ስምንት ዓመተ ዓለም ዓለም ከተፈጠረ እንደ ሳይንሱ ሳይሆን እንደ መንፈሳዊው እንደ ቀመራችን ዓመተ ምህረት ስንት ነው አሁን ያለንበት ሁለት ሺህ አስራ ስምንት ዓመተ ምህረት ዓመተ ምህረት የሚባለውና አመተ ፍዳ አመተ ኩነኔ የሚባል አለ አመተ ፍዳ አመተ ኩነኔ የሚባለው አምስት ሺህ አምስት መቶ ነው አምስት ሺህ አምስት መቶ ዓመተ ምህረት የሚባለው እንደ ኢትዮጵያውያን አቆጣጠር ስንት ነው 2018 ዓመተም ዓመተ ፍዳና ዓመተ ምሕረት ሲደመር ዓመተ ዓለም ይሆናል። ስንት ሆነ ማለት ነው? 7518 ዓመተ ዓለም። ስለዚህ ዓመተ ምሕረት የሚባለው ዘመን ሐዲስ ኪዳን ነው። 2018 ዓመተ ምሕረት የያዝነው ታዲያ፣ በሐዲስ ኪዳን መስቀል ምድን የሰጠን ጥቅም ስንል የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሲሰቀል መስቀል ጥንተ ጠላታችን ዲያብሎስን የወንበዴዎች መሰረት የሆነውን ዲያብሎስ ተቀጣበት። አመስግኑ! መዳን ያለን አያችሁ? እኔ ግን ምስጋናው ለእኔ ጆሮ ያልተመቸው እንዲሁ አለ። በደም ባሪ ስ ያመሱን እግዚአብሔር ብዙ ዝበኳለ። ስለዚህ መስቀል በአዲስ ኪዳን የማን መቀጫ ሆነ? የጥንተ ጠላታችን የዲያ በብሉይ ኪዳን የማን መቀጫ ነበረ? ነገርኛ የማን ነበረ? የወንበዴ በሐዲስ ኪዳን ማን ተቀጣ? የዲያብሎስ የወንበዴዎች መሰረት የሆነው ማን ማን ተቀጣበት? አሁ ሰው ያልገባው እዚህ ጋ ነው። መስቀል እኮ የወንበዴ መቀጫ ነው ይላቸዋል። አንዳንድ ሞኞች ቂልነት ነው። አለማስተዋል። በብሉይ ኪዳን አው ወንበር የመቀጫ ነው። በአዲስ ኪዳን ግን ማነው የተቀጣበት? ማነው የተባረረበት? በቆላስያስ መልእክቱ ቅዱስ ጳውሎስ ምዕራፍ ሁለት ቁጥር 14 ላይ ሲናገር በእኛ ላይ የነበረውን በትእዛዛት የተጻፈውን ይልቁንም የሚቃወመንን የእዳ ጽሕፈት ደመሰሰው፣ በመስቀል ጠርቆ ከጎዳና አስወገደው። ክብርና ምስጋና ይጋለ መዳኔ አለ መስ እግዚአብሔር ለዚህ ነው እኛ የመስቀሉ ፍቅር ያለን። አያችሁ የሚቃወመን የዕዳ ጽሕፈት አዳም ገብሩ ለዲያብሎስ፣ አዳም ሔዋን አመቱ ለዲያብሎስ። አዳም የዲያብሎስ ባሪያ ነው፣ ሔዋን የዲያብሎስ ባሪያ ናት የተባለ ያ የዕዳ ጽሕፈት የተደመሰሰው በመስቀል ነው። እግዚአብሔር ቤቶች ደስ ሰይጣን የተቀጣው ሰይጣን የተባረረው ሰይጣን የተዋቀ የተወገደው በመስቀል ነው። በምንድን ነው? በመስቀል ነው። እዚህ ነው። አንደኛው። ሁለተኛው በሐዲስ ኪዳን መስቀል የሰጠን ጥቅም ምንድን ነው? በሐዲስ ኪዳን መስቀሉ የሰጠን ጥቅም ምንድን ነው? ነገረ ድኅነት ተፈጸመበት። ምን ተፈጸመበት? እባካችሁ ንገሩኝ። እናት እርሶች ካኖረ ካቆየን ለሚቀጥለው ዓመት ከተገናኝ ጠይቃቸው ሌላ ነው ማስተምረው ምን ተፈጸመ በመስቀል ላይ ነገረ ድነት ነገረ ድነት ማለት ምን ማለት ነው የሰው ልጅ ድህነቱ የተጠናቀቀው በመስቀል ላይ ነው በምን ላይ ነው ሰው ዓለም የዳነው ክርስቶስ መስቀል ላይ ሲሰቀል ነው ስጋውን መስቀል ላይ ሲቆርስ ደውን መስቀል ላይ ሲያበስ ምን ተፈጸመ? ድህነት ተፈጸመ። እያችሁ የነፍስ ድህነት እያልኳችሁ ነው። የሕክምና ባለሙያዎች የእናንተ ሙያ የእናንተ መድኃኒት ለስጋ ነው የሚሆነው። ካወቃችሁበት ደግሞ እንዲህ በማህበር ተሰብሰብ ስታገለግሉ ነፍሳችሁን የእግዚአብሔር ቃል ስሰቡ በነፍስ ድናላችሁ። በነገራችን ላይ የነፍስ ሐኪም ማነውሱ? ካህን ነው። ክርስቶስ ነው። ካህናት የነፍስ ሐኪም ናቸው። የስጋ ሐኪሞች ደግሞ ባዮሎጂውን ያጠኑ ናቸው አይደለም? የህክምና ባለሙያዎች ስጋችንን ማዳን ይችላሉ እንጂ ነፍሳችንን ማዳን አይችሉም። ነፍሳችንም ስጋችንም የሚያድነው ማለት ብቻ ነው። አመስግኖታ መዳን ያለበት ነው። እንደዛ ቢሆንም ኖሮ ሐኪም ቤት ሰው ገብቶ ባልሞተ ነበረ። የሀኪም ሙያ እግዚአብሔር በሰጠው እግዚአብሔር በመቀለል እውቀት እድሜውን ማስቀጠል ነው እንጂ የማዳን ሙያ የማን ነው? የማዳን ስራ የማን ነው? መፈወስ የማን ነው? ጤናን የመስጠት የማን ነው? የእግዚአብሔርን ኦርቶዶክሳውያን። ስለዚህ ሰው የዳነው በመስቀል ላይ ነው። ለመስቀሉ ክብር የምንሰጣው ስለዳንበት ነው። እየገባችሁ ይሆን? ይሄ ነው ሁለተኛው ለዚህ ነው በመዝሙረ ዳዊት መዝሙር 73 በቅንደብ 74 ቁጥር 1 12 ላይ ወገብረ መድኃኒተ በማይከለምር በምድር መካከል መድኃኒትን አደረገ። የምድር መሃል የምድር ምርት ማን ነው ከተባላችሁ ሾሻውን ሄዳችሁ ማጥናት ትችላላችሁ። ኢየሩሳሌም ናት ቀራን የሆናት ያ የምድር መሃል ቀራኒዮ አዳም የተሰራበት አዳም የተከበረበት አዳም ይድንበት ዘንድ ክርስቶስ በምድር መሃል በቀራኒዮ ተሰቅሎ ዓለምን ከመርገመ ስጋ ከመገረ ሳዳነ ክብርና ምስጋናዊ ገላማ። ሦስተኛው በሐዲስ ኪዳን መስቀል የሰጠን ጥቅም ምንድነው ሲባል ሰላምን አገኘን። ምን አገኘን? ንገሩኛ ሰላምን አያችሁ? ለአምስት ሺህ አምስት መቶ ዘመን ዓለም ሰላምና ፍቃድ እኖር ነበረ። የተጣሉ ሰባት አካላት አሉ። ስንት አካላት? ሰባት አካላት አሉ። ማንና ማ? ህዝብና አህዛብ፣ ነፍስና ስጋ፣ ሰውና እግዚአብሔር፣ ሰውና መላእክ ተጣልተው ይኖሩ ነበረ። ለስንት ዓመት? ለአምስት ሺህ አምስት መቶ ዓመት። ታዲያ ይኔና የእናንተ ጌታ በድናሉ ኢየሱስ ክርስቶስ ከድንግል ማርያም የተወለደው መስቀል ላይ ሲሰቀል የተጣሉትን ሰባቱን አካላት እንዲታረቁ አደረገ። ክብርና ምስጋና ጋር ለመድኃኒ ዓለም። ወደ ዕለቱ በዓል ላምጣችሁና ትምህርት የላጠቃል የዕለቱ በዓል አሳውሉ አዎ መስቀል በአዲስ ኪዳን ዲያብሎስ የተቀጣበት ነው ብያችኋለሁ። መስቀል በአዲስ ኪዳን ነገረ ድነት የተፈጸመበት ነው ብያችኋለሁ። መስቀል በአዲስ ኪዳን ሰላም እ የተገኘበት ነው። ወገብረ ሰላም በደመ መስቀሉ። መስቀል ላይ ባበሰሰው ደግሞ ሰላምን አደረገ። አራት ነጥብ አደረገ። ታዲያ ከሚገርማችሁ መስቀሉ ክርስቶስ ከተሰቀለበት በኋላ ክርስቶስ ካረገ በኋላ አይነ ስውር እያበራ ለምጻም እያነጻ ጌታ የተሰቀለበት መስቀል ማለት ነው። ሕሙማን እየፈወሰ ሲኖር አይሁድ፣ የክርስቶስ ጠላቶች አይሁዳውያን፣ የጌታ ጠላቶች አይሁዳውያን ለመስቀሉም ጠላት ሆኑ። ለማን ጠላት ሆኑ? ለመስቀሉ ጠላት ሆኖ። አያችሁ፣ ሰው ክርስቶስን ሲጠላ ቤተክርስቲያንን ይጠላል? ክርስቶስን ሲጠላ ካህን ይጠላል? ክርስቶስን ሲጠላ መስቀሉ ይጠላል? ክርስቶስን ሲጠላ፣ አዎ፣ መንፈሳዊ ህይወቱን ይጠላል። አዲያ የክርስቶስ ጠላቶች ማንን ሊያጠፉ ፈለጉ? መስቀሉን ሊያጠፉ። ይህ ታምራት እያደረገ እየኖረ ነው። ስለዚህ መስቀሉ ታምር እንዳያደርግ እንቅበረው አሉ። ምን እንበለው ንገሩኛ? እንቅበረው አሉ አያችሁ። ሰላምን ቀብረው ማጥፋት ፈለጉ። መስቀል ሰላም ነው። መስቀል እውነት ነው። እውነትን ቀብረው ማጥፋት ፈለጉ። መስቀል ፍቅር ነው። ፍቅርን ቀብረው ማጥፋት ፈለጉ። መስቀል አንድነት ነው። አንድነትን ቀብረው ማጥፋት ፈለጉና መስቀሉን ቆፍረው አርቀው ቀበሩት። ከሚደርቃችሁ መስቀሉን ተቆፍሮ እንዲቀበር ያደረገው ዲያብሎስ ነው። በመስቀል ላይ ክርስቶስ እንዲሰቀል ያደረገውም ዲያብሎስ ነው። ካስተዋላችሁ ከመስቀሉ ከፍ ብሎ ነው ክርስቶስ ሲሰቀል፣ ስር ላይ አይደለም ማለት መስቀሉ መሬት ላይ አይደለም ማለት ከፍታለሁ። ከፍ ብሎ ሲሰቀል በአየር ላይ ያለውን አጋንንት አስወግዶታል። አመስግኑት። በዳህን ያለን በከርሰ ምድር ደግሞ እንዲቀበል ያደረጉ አጋን ዲያብሎስ ነው። መስቀሉ ሲቀበር ደግሞ በከርሰ ምድር ያለውን አጋንንትን አስወግዷል። ክብርና ምስጋና ይግባ ለመድኃኒዓለም ሁልጊዜ ጠላታችን ዲያብሎስ መጥፊያውን ነው የሚያዘጋጀው። ምኑን ነው የሚያዘጋጀው? መጥፊያውን ነው የሚያዘጋጀው። ስለዚህ ተቀበረ መስቀሉ። መስቀሉ ከተቀበረ በኋላ ሁሉም ሰው የቤቱን ቆሻሻ እያወጣ መስቀሉ ላይ እንዲደፋ መመሪያ ተሰጠ ምኑ ላይ እንዲደፋ መስቀሉ የተቀበረበት ቦታ ላይ እንዲደቡ መመሪያ ተሰጠ ሰው ሁሉ የቤቱን ቆሻሻ መስቀል ላይ ይጥል ጀመረ ክርስቶስ የተሰቀለበት መስቀል ላይ የክርስቶስ ሥጋ የተቆረሰበት መስቀል ላይ ደሙ የፈሰሰበት መስቀል ላይ እየሰማችሁ ነው አይገርማችሁ የሰው ጭካኔ። አሁን መስቀሉ ምን አደረጋቸው? መስቀሉን እንዲጠፋ ቆሻሻቸውን ጣሉ። ከሚለድቃችሁ የመስቀሉ ጠላቶች እንዳሉ ሁሉ እግዚአብሔር አምላካችን የመስቀሉ ወዳጆች አስነሳ። ጠላት እንዳለ ሁሉ ምን አለ? ወዳጅ አለ። ክፉ እንዳለ ሁሉ ምን አለ በጓለ አያችሁ ባለጌ እንዳለ ሁሉ ምን አለ መልካም አለ። ስለዚህ እግዚአብሔር የመስቀሉ ወዳጆችን አስነሳና ያ የተከበረው መስቀል እንዲፈለግ አደረገ። ማንን አስነሳ? እሌኒ ንግሥትን አስነሳ። አመስግኑ እስ ሌን አምላክ ኦርቶዶክሳዊ ቅድስት እሌኒ እንደተነሳች ካለ አካላችሁ ልጇ ቆስጠንጢኖስ ይባላል። የኢየሩሳሌም ንጉሥ ነበርና ልጄ ልጇ መጥቶ ወደ እሌኒ ወደ እናቱ እናቴ ምን እንዳድርግልሽ ትፈልጊያለሽ? አላት። እሷ ምን አለችው? ልጄ እኔ ምራዊ ሕይወት አልፈልግም ምራዊ ሀብት አልፈልግም። እኔ የምፈልገው የጌታዬን መስቀል ነው። ስለዚህ ልጄ የጌታዬን መስቀል ቆፍሬ እንዳስወጣ ፍቀድልኝ። መስቀሉን ስቆፍር የሚያግዙኝ ደግሞ አሽከሮች፣ አገልጋዮች መድብልኝ አለችው። እሱም እሺ ብሎ አገልጋዮች መደበላት። ቅድስት እሌኒ የጌታን መስቀል ፍለጋ ወጣች። የጌታ መስቀል በየት ነው የተቀበረው ብላ ስጠይቅ በጊዜው በእድሜ የጎለመሰ በእድሜው ከፍ ያለ አረጋዊ አባት አገኝ። ስሙ ማን ይባላል? ኪራኮስ ይባላል። ማን ይባላል? ኪራኮስ ይባላል። ኪራኮስን አገኘችው። ከዚህ በኋላ ኪራኮስን ቀርባ የጌታዬ መስቀል በየት ነው የተሰቀለው ብላ ጠየቀችው። በጎልጎታ ያሉ ተራራዎች አሉ፣ ከነዛ ከተራራዎቹ አንዱ የጌታ መስቀል የተሰቀለበት ነው ብሎ ኪራኮስ ነገራት። ማነገራት ስለዚህ ነው አረጋውያን አባቶች የሚያስፈልጉት ወጣቶች የአረጋውያን የአባቶቻችሁን የአረጋውያት የእናቶቻችሁን ምክር ስሙ። ምንም የትኛውን ዲግሪ ብትይዙ፣ የትኛውንም ዶክተሪ ይብታገ የትኛው ፕሮፌሰር ብትባሉ፣ ወደዳችሁም ጠላችሁም ከአባቶቻችሁ የተሻለ ማንነት የላችሁ። የሰማችሁ ነው። ጊዜ ራሱ ያስተምራል። እድሜ ትምህርት ቤት ነው። የሰማችሁ ነው። ዘመኑ ትምህርት ቤት ነው። እና አረጋውያን አክብር ነው አክብር፣ አባከ ወእመከ እናትና አባትን አክብር ነው የሚለው ወጣቱ እናት እና አባቱ ሊያከብር ይገባል። አባት አይሰደብም፣ እናት አትሰደብም። እናታችሁን የምትሰድቡ አባታችሁን የምትገላምጡ ወጣቶች አትኑሩ ኦርቶዶክሳውያን። ምክንያቱም አባት በወለደ እና ጡት ባጠባጭ አትሰደብም፣ መገልመጥም የለባትም። እናትን ማክበር አባትን ማክበር የሰብአዊነትም ውጤት ነው ግዴታ፣ አማኝ መሆን ብቻ አይደለም። በነገራችን ላይ ከእምነት በፊት ሰው መሆን ይቀድማል። ሰብአዊነት ትልቅ ክብር ስላለው ማለት ነው። ስለዚህ አረጋዊ ኪሮስ አሳየ። ማን ነው ኪራኮስ አሳያት። የትኛው ተራራ እንደሆነ አለየችም። እንግዲህ ጉድብ ስለተጣለበት፣ ቆሻሻ ስለተጣለበት መስቀሉ ከፍ ብሎ ተራራ ሆኖ ነበርና ስለዚህ እሌኒ መስቀሉን ተራራውን ለመለየት ደመራውን እንዲህ አስደመረችና ደመራ ማለት ደመረ አንድ አደረገ ወይም ሰበሰበ ማለት ነው። ደመራውን አስደምራ ከሰበሰበች በኋላ ዝውን ዕጣን አደረገችበት። ለምን አደረገችበት ዕጣን አደረገችበት? ዕጣኑ ጭሱ ወደ ላይ ወጣና መስቀሉ ባለበት ተራራ ላይ ሰገደ። ሰገደ ጢሱ ሰገደ ይላል። አመስግኑ መዳን ያለም አያችሁ። ጢሱ ምን አለ የት ባለበት መስቀሉ ባለበት ምን አለጣ ነው፣ ሰገደ። ለዚህ ነው ዛሬ የሚሰበከው ነገ ቅዳሴ የምታስቀድሱ ካላችሁ የሚሰበከው ምስባክ መዝሙረ ዳዊት መዝሙር 131 ቁጥር ሰባት ላይ ያለ ኃይለ ቃል እንዲህ ይላል። ወረከብናሁ ውስተ ኦመገዳመ በዱር አገኘነው፣ ቤት አገኘነው፣ በዱር አገኘነው። ባው እንከሰ ውስተ አብያቲሁ ለእግዚአብሔር ወደ እግዚአብሔር ቤቶች እንግዲህ እንግባ አው ወደ ሰግር ውስጣ በቃል አበ ቆመ እግረ እግዚአብሔር የጌታችን እግር በቆመበት ቦታ እንስገድ፣ አለ ቅዱስ ዳዊት። አያችሁ የጌታ እግር በቦቱ በብዙ ቦታ አቆሟል። በኢየሩሳሌም በገሊላ ቆሟል። ታዲያ የጌታ እግር ሲል ቅዱስ ዳዊት የተኛነ ለካላችሁ መስቀሉ የተቸነከረበት እግሩ የተቸነከረበት፣ ለመስቀሉ እንስገድ፣ አመስግኑት። መዳን ያለበት ለመስቀሉ እንስገድ።

ስለዚህ መስቀሉ እግሩ በተሰቀለበት ቦታ እንስገር እንዳለ ቅዱስ ዳዊት ጢሱ እግሩ በተሰቀለበት ቦታ ሰገደ ቦታ መስቀሉ ባለበት ቦታ ሰገደ። ከዚሁ በኋላ መስከረም አስራ ሰባት በፈቃደ እግዚአብሔር ቅድስት እሌኒ ቁፋሮን አስጀምራ መጋቢት አስር መስቀሉ ተገኝባ ደሳላቸ እግዚአብሔር ተሰ አመስግኑት እንጂ አመስግኑ። መስቀሉ ተቀብሎ አልቀር ከሚለርቃችሁ መስቀሉ ሲቀበር ሶስት ነበረ። ሁለቱ ሽፍቶ የተሰቀሉበት መስቀልና የጌታ መስቀል። የመጀመሪያው መስቀል ሲነሳ በድዌ ላይ አድርጉልኝ አለች ሌዲ አትቅርም። ሴት ምን አይነት ጉሩክት ሴት ናት? ምን አይነት ብፅትናት ናት? የተለየ ሴት ናት። መጀመሪያው መስቀል አንስተው በህመምተኛ ላይ ሲያደርጉ ህመምተኛው አልተፈወሰም። ሁለተኛውም አልፈወሰም። ሦስተኛው መስቀል በህመምተኛ ላይ ሲያደርጉ ህመምተኛው ዳነ። በሞተ ላይ ሲያደርጉ ሙታኑ ተነሳ። ይሄ ተረት ተረት አይደለም። አመሱ እግዚአብሔር አምላካችን ብዙ ጊዜ እዮሃ አበባዬ እንደምንለው፣ ይሄዋ መስቀሉ የጌታዬ መስቀል አለች ሄሌኒ። መስቀሉ አበራ። መስቀል አብርሃ በከዋክብት እንደ ከዋክብት ታበራ ይላል። ክብርና ምስጋና ጋር ለመድኃኒዓለም አማናዊ ፀሐይ ክርስቶስ የተሰቀለበት መስቀል አበራ እንደ ፀሐይ አመስግንታ። መዳን ትምህርታችን ስናጠቃልለው ወገብረ ሰላመ በደመ መስቀሉ፣ መስቀል ላይ ባፈሰሰው ደሙ ሰላምን አደረገ። መስቀል ሰላም ነው። መስቀል እውነት ነው። መስቀል አንድነት ነው። መስቀል ክብር ነው። ይሄ መስቀል ደግሞ ያለው ክብርና ምስጋና የጓለ መድኃኔ ዓለም በኢትዮጵያ በግሸን ደብረ ከርቤ ነው። እንኳን ደስ አላችሁ! እግዚአብሔር ቤተሰብ መስቀል ያለው ኢትዮጵያ ነው። ስለዚህ ኢትዮጵያ የሰላም ሀገር ናት። የፍቅር ሀገር ናት። የአንድነት ሀገር ናት። መስቀል ባለበት ምን አለ ንገሩኛ? ሰላም አለ። መስቀል ባለበት እውነት አለ። መስቀል ባለበት ፍቅር አለ። መስቀል ባለበት አንድነት አለና ይሄን ደመራውን ስንደምር ይሄ ደመራው የችቦ ስብስብ ነው። የምን ስብስብ ነው? የችቦ ስብስብ ነው። ስለዚህ መስቀል እንደሚሰበስበን የሚያሳየን የሰማች ነው። መስቀል አይለያይም። መስቀል አይበታትንም። መስቀል አንድ ነው የሚያደርገው መስቀል የምናደርገው በደረታችን ላይ መስቀል በአንገታችን ላይ